ማነጸብ የለብኝም ደግሞ ታውቂናለሽ፣ አይደለ? እኔ ቪዲዮ ለመስራት እንጂ እኔ ከአንቺ ጋር ምንም ቪዲዮ ብቻ ለመስራት እንጂ ለስራ እንጂ እኔ ከአንቺ ጋር ፀም ኖሮብኝ አይደለም። እንደገና ደግሞ ታውቂያለሽ፣ ባህሌን ታውቂያለሽ። ሰኢድ የኦሼ ጓደኛ ነው አይደል? ባለቤቴን ታውቂያለሽ። ለዛ ከዛና ጋር ባለው በቃ ሽንቷን ለቀቀችው! ሽንቷን ለቀቀችው! አያንቱ ሽንቷን ለቀቀችው! ቡኔ ሽንቷን ለቀቀችው! ረበለው ረበለው ረበለው። እኔ ምን ማለት እንዳለብኝ አላቅም። ቤተሰብ የሆነ ፍሪ ሁኜ በጣም በቃ ስራ ላይ ባልሆን ይህን ቪዲዮ እንዴት እንደምሰራው ልነግራችሁ አልችልም ማለት ነው። በጣም እየዘለልኩ እየዘለልኩ ማለት ነው። የምሬን ነው የምላችሁ፣ እየዘለልኩ። ይሄ ነው ጀግንነት። ንግስቷ ሄነት ሄነት ንግስቷ እየዘለልኩ ነው ነበር የምሰራው ማለት ነው እና እንዴት እንደምሰራላችሁ አላቅም ምን ማለት እንዳለብኝ አላቅም እውነቱን ስነግራችሁ ከደስታዬ የተነሳ ራሴ ናሞኛል ማለት ነው ከደስታዬ የተነሳ ራሴ ቡ ብለዋል ማለት ነው ማርያምን ራሴ ናሞኛል ደስ ብሎኝ ማለት ነው በምን ቃል ልግለጻት ታዲያ ንግስቷ መባል ያንስባታል በምን ቃል ልግለጻት ንገሩኝ፣ ዛሬ በምን ቃል ልግለጻት? ንግስቷን ማለት ነው። ኦ ማይ ጋድ ምን ማለት እንዳለብኝ አላቅም። በቃ እንደፈክርሽ ሙያ በልብ ነው። ቡኔ የወላችሁ ሽንቷን ለቀቀችሁ፣ በቢጃ ማለ ለቀቀችሁ። ማራ ምን ሽንቷን ሸናችሁ። እች ሽንታ ሽንቷን ለቀቀችሁ ማለት ነው። ለቀቀችው በቢጃ መዋለ እስከዚህ ድረስ ነው አቅማችሁ ማለት ነው። እናንተ እስከዚህ ድረስ ነው አቅማችሁ ንግስቷ ትለያለሽ። በቃ የተባበርሻት ልጅ እናመሰግናለን ማለት ነው። እውነት ሆኖ ስላገኘሁት ቅድም ሰይድ እንደዚያ ሲል ያን ያክል እርግጠኛ ስላልኩን እንትን ብሎኝ ነበር። ማለት እየተጠራጠርኩ ነበር፣ እያሰብኩ ነበረ፣ እውነት ባረገው እያልኩ ነበረ። ደስ ብሎኛል ግን እውነት በሆነ እያልኩኝ ነበረ ማለት ነው። አላሳምነኝ ያለ ነገር ደግሞ በቃ እንዴት ንግስቷ ሩጣ መቼ ሄዳ ነው ወደዚያ የሚለው ነገር ነበር። እና አላቅም አላቅም ምን ማለት እንዳለብኝ ዛሬ አላቅም ማለት ነው። ማረምን ምን እንደምላችሁ ይህ ንግስት ዛሬ ማለት ነው የውላችሁ? ላይክ ዋንኪ ባይገባ

ይጠይቅም ለማንኛውም ምንስ ማትስኪ አል ትንሽ እንትን ብለን ነበር ኒም ከዚህ ጋር ይከርዳል መልስ ምናምን እና ግን ለማንኛውም በዚህ ሶስት ቀን ውስጥ ምናምን ነገር ደግሞ አውርተን ያው እንግዲህ አትሸጠኝም ብዬ አምኛት ማለት ነው። እና እሷ ጋር አውርተን አንድ ስራ ምታግዢ ስራ አለ ብያት፣ አረ ምናምን ምናምን ብላ ብቻ በረ በረ እሺ አለች ማለት ነው። እሺ ብላይ መጨረሻ ላይ ያው አዳማ በግድም በውድም እዣት መጥቻለሁ ማለት ነው። አንድ ስራ ላሰራት ነው። እሱ ምንድን ነው ወደ ጉዳዩ ስገባ፣ አያንቱን እና ቡኒ አፋቸው አላርፋለ አለ። በተለይ እኔ የቡኒ ነው በጣም የሚገርመኝ ማለት ነው። እሷም ጣውንት ሆነችብኝ፣ እችም ጣውንት ሆኑብኝ፣ ሁለቱም ጣውንት እንዴ! እችም ባለትዳር ሆና በቃ ጥጥጥ ተደብድባ እንኳን የማይወጣላት ልጅ እሷን አየውኝ ማለት ነው። እና ልሰራላቸው አሰብኩኝ። ለአንድና ለመጨረሻ ጊዜ ላስጠነቀቃቸው ማለት ነው። ሁለቱንም ይዤ እንዴት እንደምቀጠቅጣቸው አሳያቸዋለሁ ማለት ነው። እና እንዴት ነው የምንቀጠቀጫቸው ካላችሁ፣ ያ ቡኒ እንኳን አታስፈራ። ምላሳም ምላሳም ሰው አያስፈራም። በነገራችን ላይ ግን ያቺኛዋ ቀውስ ነገር ናት። ብቻውን አስመስለኝ የሆነች ጅኒዎች አብረዋት ሄዳሉና፣ ጥፊ የለመደ ሰው ደሞ ደግሞ ጥሩ አይደለም። እና ያቺኛዋ ታስፈራለች። ስለዚህ ምን አሰብን? ያው ፍለፊት ደም ከመፋሰል ማለት ነው። እንግዲህ እሷ አሳመናቸዋለች። እንግዲህ አያንቱን አውርታታለች። ማስታወቂያ አለ አንድ አንድ ማስታወቂያ ቀላል አልነበረ ማሳመኑ ግን ተወጥተሽዋል ተወጥተሽ አለው ግን በጣም ከባድ ነው። አላመኑኝም ያው ቪዲዮም ከሰይድ ጋር ሰርቼ ነበረ። ያው ትወቀኛ ትወቀኝ አላቅም ግን ማሳመን ላይ በጣም

ያው አትቀርበኝም ነበረ ስልክም ልታወሪኝ ፍቃደኛ አልነበርሽም አንቺም ያው እሺ ለማንኛውም አሁን ማለት ነው እሷ እንግዲህ አሳምናቸዋለች ሁለት ሁለት መቶ ሺ ነው አይደል ያሻቸው ሁለት ሁለት መቶ ሺ ነው ለእያንዳንዳችሁ የሚከፈለው ግን ስድስት መቶ ሺ ነው የተስማማሁት ሁለት መቶ ሺ ለእኔ ነው ስራውን ስላመጣሁት ሁለት ሁለት መቶ ሺ ለእናንተ ነው እና ስራው ምንድን ነው ብላ ነው ያለቻት ሲታገቱ እንዴት ማምለጥ እንደሚችሉ እንዴት ከራሳቸው ራሳቸው ሲታገቱ እንዴት ሴቶች ከወንዶች ማምለጥ እንዲችሉ ብላ ስራው እንደዛ ነው። ማስታወቂያው እንደዛ ነው። አዲስ አበባ ነው የሚሰራው፣ ግን መጀመሪያ አዳማ መጥቼ ከናንተ ጋር ልምምድ አደርጋለሁ ብላቸው፣ እሺ ብለውሻል እንግዲህ። ሪከርድ በጽሁፍ በቴክስት በምናምን ሙሂም ተማምነዋል ማለት ነው አሁን ልምምድ እናደርጋለን ብላለች እና ያሰብነው እኛ ፖል ላይ የቆመ ፖል ላይ ምናምን እንደዚህ በገመድ ምናምን ጠፍን አድርገን አዩን እናስራለን ማለት ነው። እኔ አይደለም ማስረው መጀመሪያ እኔን ካዩ ትበረግጋለች። ሚሊዮን ራስ ከተከፈለ ታሰረም እና ያው ከሷ ጋር ነው ማለት ነው። እኔ ምን ላይ ባጃጅ ውስጥ ቁጭ ብዬ ነው የምከታተላቸው ማለት ነው። ባጃጅ ውስጥ ቁጭ ብዬ እከታተላቸዋለሁ። እሷ መጀመሪያ ምን ታደርጋለች? የቆመ ግን የቆመውን እንጨት ማስበን ምናልባት እኔ ትቀጠቅጣቸው ሁለቱንም እየቀጥቅጥ ማድረግ ያሰብኩትና ሰው ምናምን ለዛ ባዶ ግቢ የሚመች ግቢ ትያታለች ማለት ነው። ለካሜራ ምናምን እንዲመችን የሚመች ግቢ ብላት ምናልባት ባዶ ግቢ ካገኘን ባዶ ግቢ ውስጥ ምናምን አስረናቸው። መጀመሪያ የምታደርጊያለሽ መሰለሽ ቡኒን እዩልሽ፣ ቡኒ ምትከብደ አይመስለኝ። መጀመሪያ ቡኒን ትያታለሽ፣ አስተሳስሪቲ ነው። እዩልሽ እነግርሻለሁ እንድትፈፋ እንዳልት በኋላ እንዳታባርኛ ይባላል መጀመሪያ እሷን በደንብ ታስራታለሽ ማለት ነው። ከቡኒ ጋር ሆነሽ ለሁለት በደንብ ታስሩና ከዛ ቡኒ ካሰርሻት በኋላ አዩን ካሰርሻት በኋላ አያንቱን ካሰርሻት በኋላ ቡኒን ታስራታለሽ ማለት ነው፣ ማስታወቂያ ልንሰራ ነው ብላ ከዛ አስራ ከጨረሰሽ በኋላ ሚስኮል ታረግልኛለች፣ እኔ ገባለሁኝ። ከዛ ያው ቃሌን እኔ ባገኛት እያለች ነው። እኔ እኔ በርግጥ ማለት እንደዚህ መጋፈጥ ምናምን አቁሰኝ አይደለም ግን፣ በቃ እንደዚህ ይዤ ትንሽ ክትክት አረጋቸዋለሁ ማለት ነው። ጠንቧ ጠንቧ አረጋቸውና አዩ ደግሞ በቃ ሁሉንም ሰው አይተሻል። የምር እኮ የምትማከፍ የምር ነው በጣም ልጅቷ። የእውነት ነው የምትደባደው። ኦመር ራሱ ስነግረኝ ማለት ነው ቀውስ ናት አለ። በቃ አደለም በቃ አለ። የሆነ ትንሽ ነገር ስናገር ይዛ በጥፊ ነው ምትለው። ሁሉንም እንትናንም አይተሸዋላ። ያሲንን ታውቂዋለሽ። እሱ ራሱ ቁጥር ሱ ነው ልቋለች። አላይሹም እንዴ? እና እኔ ከፈተወት በኋላ እንድፈራት እያደረግሽ አለሽት እዚህ እ ጥርሱ ልቆ፣ ከዛ ታረቁ መሰለኝ አላውቅም። ጥርሱ ወለቀች ቤት ሂዶ ሳይድ በደበደ ልጅቷ ወፈፌ ናት። ከየመን እኔ ከየመን ዱብ ብዬ ተከሰትኩኝ አዳማ ላይ ሳይድም ስለሌለ ሰው አይኖርም እርግጠኛ ነኝ እንግዲህ ዘና ብዬ ያለውን ነገር ደግሞ ሰው እሷ ራሱ ሳይሄድ የለም። ብቻ ይነ እንደምንመጣ ነገር ቡኒ ብቻ ናት። አጋጣሚ ሆኖ ደግሞ አሰን ራሱ የለም። ያው ሁለታችሁንም ነው የምፈልገው ምናምን ነገር ስላልኳት ልምምድ አለን ምናምን ብዬ እንዲያልሽኝን ብዬ አሳመኛቸዋለሁ። ስለዛ ሁለታቸው ብቻ እንዳሉ ነው የነገረችኝ። ያወተን ምናምን ነገር እንሰራለን ብዬ ነበር ያሰብኩት። ከዛ ግን ያው እስኪ አሁን ሄጄ ደግሞ ሌላ በአካል ስንገናኝ ሌላ ማሳመን ያሰራል። በቃ አሁን ሄደሽ እኮ ምንደምታት እንደተነጋገር ነው ልምምን እናደርጋለን፣ ብቻሽን ስለሆነች በጭራሽ አትፈራሽም። ልጅቷ ልጅቷ የሆነች ደፋር ነገር ናት ምናምን ነገር ዝም ብላ እንትን ስለምትል ስለማትፈራሽ ብቻሽንሽ አትፈራሽም። ካሜራሽን ታስቀምጫለሽ ከዛ እንዴት እንደ በቃ በስነ ስርዓት የሚሰራ ሰው ዘሽ ነኝ እንዳታለፈን ስላሉ በደንብ ልሰራችሁ፣ ከዛ እንደሚፈታ ሰው ሁኑ። የተቀረጸውን እወስዳለሁ። ነገ ጧት እናንተ ትመጣላችሁ እና ምንም ችግር የለውም። ሰው ምናምን ዘሽ ብትጅ ብዙ ስለሆን ወይ ወንድ ብሆን ይፈራሉ ግን ሁለት ናቸው አንድ አንቺ አንድ ሴት በጨራሽ ልጅቷ አትፈራም እርግጠኛ ነኝ ማለት ከዛ ልክ ስጨርሽ እኔ ማለት በቃ እንደ ጓደኛም ነው እኮ ነው ስለ ስራው ብቻ ነው ትኩረታቸው ብሩም ላይ ነው የማይሸውድ ነገር ነገር ማስታወቂያ ማለት ነው ግን በዚህ አጋጣሚ አንቺ እናንዴ ስለዚህ እኔ አልሄድም። እኔ በጭራሽ አልሄድም። ግን ለማንኛውም ማለት ነው እንግዲህ፣ በነገራችን ላይ ያው እዚህ ጋር ሶሚ ስለሆነችብኝ ነው እንጂ እንደዚህ አይነት ነገር አላደርግም ነበረ። ጥሩ ለማለት ዝሮ ዝሮ ምንም ማለት እ አንቺ ያላገሽማ ያለ ጊዜ ነው። ኧረ ተይ፣ ኧረ እኮ ነው ምኮ ያን ብዬ ነበር እኔ እኔ አሁን ባለ ተቀምቼ እንደዚህ እየተንከራተኩ ምናምን። የምር እህቷን ራሱ ብላት እምቢ አትለኝም፣ ያዩ እህት ማለት ነው እውነቴን ነው። አላውቃትም እንጂ ያ እያንቱ እህት ይኖራል። በቃ አንዴ ልረዳሽ እኮ ነው። በቃ አቀባጥሬ ነው። እሺ በቃ እንግዲህ ለማንኛውም እሺ በምንም በባሌም በቦሌም ዝሮ ገብተሽበታል። መውጣት የለም። ገብቼበታል። ለማንኛውም እንግዲህ ያው መጨረሻችን ምን እንደሚሆን አብረን እናያለን። እሺ እንግዲህ ስራውን ከተወጣችሁ እቀጠቀጣቸዋለሁ። ከተቀጠቀጠች ግን እኔ አልገባም። በዘፍ ነው ምራ ልጅቷ እንዲህ አድርጓት። ምን ልታረግ የመጣሽ ብላ። የምር ግን እያስፈራራችኝ ነው። በነገራችን እንትና እኮ ያስን እኮ የመታችሁ ባዝኔ ለምን ዘመጣ ነው ለያሻት ብሎ እሱ ካሜራ አድርጎ ለቪዲዮ ለመስራት ፈልጎ ምናምን አላውቅም ለይልሽሽ ይላታል። በመጥበሻ ነው በማንከሽከሻ ዘ እኳ አስታረጉ የፊት ጥርሱ ወላይ ጥርሱ ወልቋል። አላየሽው የፊት ጥርሱ የለም አሁን ሲስቅ እራሱ ይሄ የለም ማለት ነው። በጣም ነው የሚያስቀው። እንትን ለያያዩት እኔ እንደውም ድምፅ ምናምን አቃድቼ ለት ነበር እሱንም ለቀቀው መሰለኝ። እኔ ደናና አሁን እኮ በቃ ደህና ናችሁ ማለት አቆምኩኝ። ደህና ናችሁ ካልኳቸው ራሱ መያ ውርታኛለች ነው የምርሱ። ስለዚህ በቃ አቆምኩኝ። ሰው እራሱ ማለት ሱ መያ እንዴት ነሽ ወይ ደህና ነሽ ወይ ምናምን ሲሉኝ

ምና ምን ሁላችሁም ሰላም ናችሁ? በዚህ ደህና ናችሁ ወይ? ስላልመለስኳችሁም ይቅርታ እና ለማንኛውም ወደ ለማንኛውም እድለኛ ነኛኒት ያለሻ በአካል አግኝቼሽ ምናምን ነገር ከአንቺ ጋር ማንም ያላገኘውን እድል ያለስጎር እና እኔም ደስ ብሎኛል፣ ለሆነ ስላገኘሽ በአካል በጣም ረጅም ጊዜ ነው በነገራችሁ ላይ ደስ ብሎኛል። ሳላረጅ በፊት ነበር የምታቀኝ። አሁን አርጅቻ ገኘች ማለት ልጅ እያለው ነበራት የምታወቀው እና አሁን ካረጀው በኋላ አገኘች። የታለ አገኘ ብላት እንዴ ያለች እንግዲህ ከእኔ እኔ የመን መተሽ ማግኘት ስትች ሳይድን ባበል የመን ሄደች ታገኘዋለች። እኔ በጣም ታዝብሻለሁ። ያው አንቺ ኮን ማለት የምን ራሱ ዛ የመን መሄድ እና ባበል የመን መሄድ ከልባብሌ እኮ ዞር ስትኛ ሰፈር ነው እንዴ ወት ተባለ? አዎ ወት ነው ኮል ማን እንደ ከልባ በሌመን እንዲህ ስትኛ ሰፈር። ስለዚህ እኔ በጣም ነው የታዘብኩሽ። ለማንኛውም እሱም በኋላ አሁን ስራው እንዳይበላሽ ማለት ነው። ለማንኛውም እንግዲህ አያንቱ እብዷን አያን በረኪና ወይም ደግሞ አያን በረኪና በላቸው፣ ስማውጥቼላት ነው በረኪና በላቸው። እንዴት አድርጋ አሳምና እንደምታስራቸው አብረና ያለን ተከታተሉን፣ እንዴትም እንዳትሄዱ። እንግዲህ መተዋል እና ለቤተሰቦች ሪከርድ ላርግ ብዬ ነው አለ ይሁለኝ እና እወጣዋለሁ ብዬ ተስፋ አደርጋለሁ። ለማንኛውም ሰላም ነው አለን። ባጃጁ የነገርነው ቦታ አመጣሽ ነበር? እዚህ ጋ ጣለኝ እኮ። ሰላም ነው። ሰላም ነሽ አለን? እንጃ ቦታው ኮረኮንች ስለሆነ እና እንዴት ናችሁ? ሰላም ነው አይደለም አለ። ማለት ይው እዚህ ጋር ፖሉ ጋር ምናምን በንሰራስ ቤት ይሻላል። እኔ ጋርም ቤት ማንም ስለሌለ፣ ማንም የለም። ማንም የለም በቃ ማንም ስለሌለ አዎ፣ ሰይድም የለም። አዎ ሰይድም እንደምታውቂው ያለም ያለው አዎ፣ በቃ እኛ ጋር እንሰራለን። አሁን እዚህ ውጪ ላይ መስራት ትንሽ አይሆንም። በቃ እሺ፣ አሪፍ ነው። የተነገረው አይዲያ ከሆነ ከመንገድ ላይ ቤት ይሻላል። ይሻላል በቃ እንሂድ በቃ። ክፍያችንን ግን ያው አረ እንደነገርኳችሁ ነው፣ እሱ አያሳስባችሁም። አራው ብቻ ልምምድ እንለማመድ በደንብ፣ ችግር የለውም። ስለ ክፍያው ያው እንደነገርኳችሁ ይሄንን ቪዲዮ የምቀርጸው ድርጅቱ እናንተን ስንለማመድ አይቶ እንዲመርጣችሁ ነው። ያው በገንዘቡ ጉዳይ ምንም አስተያየት የላችሁም አይደለም? አስተያየት የለም። እንዲያውም እኛ ስለሆን ነው እንጂ እዚህ እንደዚህ አይነት ስራ የምንሰራ ሰዎች አይደለንም። ግን ያው ሴት ለሴት ሰፖርት መደራረግ አለባ በሚለው ነው እንጂ እኔ ባሌ ምንም አላሳነሰብኝም። አብሽር ችግር የለውም። እንግዲህ የተነጋገርነው ከእነሱ ጋራ ስድስት መቶ ሺህ ብር ነው ለእናንተ እንደነገርኳቸው ሁለት ሁለት መቶ ሺህ ደርሳችኋል። ለእኔ ያመጣውበት ምናምን ነገር ሁለት መቶ ሺህ ደርሰኛል። እነሱ ከወደዱት እዚሁ እንዳያችሁ፣ ይሄው ለኔ ከሚደርሰኝ ሁለት መቶ ሺ ብር የካሜራ የምጣውበት የመኪና ምናምን ነገር አለ። ግን እናንተ ችግር የለውም ዩቱብ ላይ አይተዋችኋል እና እናንተ ሀይለኛ ስለሆናችሁ ይሄንን ነገር ስራ ትመጥኑታላችሁ ብለው ስላሰቡ በስተጨማሪም ደግሞ ያው ልምምድ አድርገን ያለውን ነገር እናሳያቸዋለን። ግን ያው እዚህ መሆኑ ደግሞ አሪፍ ነው። መጀመሪያ እኔ ውጪ ምናምን ነገር ነበር ያሰብኩት። የቤት ራሱ አላስከፈልኩሽም። አይ አይ ማስታወቂያውም እዚህ አይደለም የምንሰራው፣ ያው እዚህ ለልምምድ ነው እንጂ ማስታወቂያው የምንሰራው አዲስ አበባ ሄደን የሆነ ወና ቤት ምናምን ፈልገን እዛ ነው የሚሰራው። ያው እነሱም ያዘጋጁልን አለ። ስለዚህ አይደለም አዲስ አበባ ነው። ከዛ አይተው ከወደዷችሁ ቀብድ አሁኑኑ 50 50 ሺህ ብር ይገባል። በቃ ከወደዷችሁ ቀብድ አሁኑ ሆኖ አምሳ አምሳ ሺህ ብር ይገባላችኋል። ችግር የለውም። ቪዲዮ አሁን የቀረጽ ነው ቴሌግራም እናንተ እያያችሁ እንልክላችኋለን መልሱ እራሳችሁ ትሰማላችሁ። ችግር የለውም እና እኔ ጥያቄ የፈጠረብን እነዛ ሰዎች ሲያግቱ መደባደብ ምናምን አለበት? አረ እንደዛ እንኳን የለም እንደበድባቸው። አይ እንደዛ ነገር የለም እና ታውቂያለሽ አይደለ? እኔ አሁን ሳይድን ፍላጋ ድሬዳዋ ስኳትን ስባዝን በቃ ሌሊት አልተኛው ምናምን ፊቴ እንደምታዩት ትንሽ ጠቋቁሪ ምናምን ነገር ነው። ኧረ አብሽር ካሜራ እኮ ምን ይሰራል? እና ችግር የለውም ለዛ ለዛ ምንም አያሳስባችሁም። በቃ አሁን ስለዚህ እንጀምር። አሁን የሚያስፈልገን መጀመሪያ ውጭ ፖል ላይ ምናምን ነገር ያሰብኩት የነበረው እና እዚህ አሁን ወንበር ነገር ካላችሁ ሁሉ የተሟላበት ቤት ነው። በቃ ስለዚህ ሁለት ወንበር ይዛሽ ከእሷ ጋር ትጣልቼ ነበረ። ሁለት መቶ ሺህ ብር ስላለ ስለሆነብን

ማለት መጀመሪያ እነሱን ማሳመን አለብን ስራው ላይ ። ስለዚህ እሷን እናስራታለን እኔና አንቺ፣ ከዛ በኋላ አንቺን ማሰር ነው። ያን ያክል እኮ አይደለም፣ በቃ ኖርማል ነው። ስራው ቀለል ያለ ነገር ነው። ምንም ያሳስብ ነገር የለውም። ኧረ ችግር የለውም፣ ያው ነው እኮ። ምንም ችግር የለውም። አንቺም እሷም አንድ ናቸው። እና ያው አዘጋጅቼን የምጣውት በነገራችን ላይ የሥራ ሰው ነኝ አይደል? በጣም አይ፣ ለጊዜው ይሄ ነው። ከዛ ግን ስትሰሩ ምናልባት መሞከሪያ ስለሆነ ችግር የለው። ነይ እስኪ እጅሽን ወደ ኋላ አድርጊልኝ አንዴ። መምሰል ስላለበት በደንብ መታሰር አለበት። እስኪ አንቺ አግዙኝ። እማለትላ አራ አይደለም ለማሳመን ነች አራ አላጠበኳትም ግዥኛ እንደ እውነት የምትመስለው አለበት ኧረ ምን ሆነሻልን እንደ ስራ እኮ ነው እንዴት ነው አሁን አሪፍ ነው ጣ በቃ አን ያም ይህንን ግን ብታወልቅ ጥሩ ነበር ይአውእስኪ ቆይ አንዴ የዚ ጋ ታግዥኛለሽ? አይ እዚህ ጋ በደንብ መታሰር ስላለ ኧረ ኖርማል ነው እና አንቺ ያነሰ ነዋ ኖርማል ነው። ስራ እኮ ነው። ምን ሆናችኋል ንል አሁን ልምምዱን በደንብ ድብድብ ያለው አሁን፣ ቆይ ችግር የለውም አሁን አሳያችኋለሁ፣ እንዴት እንደምታመልጥ። አንድ ሴት ልጅ ታግታ እንዴት ማምለጥ እንደምትችል እኔ ሳላሳያችሁ በፊት እስኪ እናንተ አሳዩ እስኪ። ያኔ ላላ አርጋችሁ ነው አይደለ? ምን ያው አሁን እኮ ለማስታወቂያ ለመስራት ነው እንጂ የምር ብትታገቱ እንዴት ነው ማምለጥ የምትችለው? ድንገት ያገደቻችሁ ሱሜያ ብትሆንስ እንዴት አመልጣላችሁ?

አይደለም እንግዲህ፣ ወስ እሺ፣ ሱሜየን ምን አልተወጀተልሽ? አሁን ያው ሰላም ብሎ መጣይቂ፣ ያንቺ ምን አላባሽ? ባሌን አሳ ካደረሰች በኋላ ከሷን እንፈልጋለን። ምንም አልፈልግም አቦ፣ ስራውን አሰሪናው ወይ። ለማንኛውም ሰርፕራይዝ አለሽ።

ያላችሁን ነበር እንዴ? ያላችሁ ኮሪ መቼም አልፈራትም። መሆን ቢሆን ይችላል። የለብኝም እኔ ለመስራት እንጂ እኔ ካንቺ ጋር ምንም አይደለም። እንደገና ደሞ ታውቂያለሽ፣ ባህሌን ታውቂያለሽ። ሰኢድ የኦሼ ጓደኛ ነው አይደል ለዛ እንርሽያታቸው በቃ ሽንቷን እየሸናችሁ ነው። አንቺ እንደዛ ስትምጣጭ የነበረው ለዚህ ልብሽ ነው። አንቺ ጤነኛ አይደል? እኔ እኮ እኔ እኔ እኮ እኔ በቪዲዮ ብዙ ጊዜ ገልጭልሻለሁ። አዩ እኔ አንቺን አልጠላሽም። ለብሩት ይጥመርሽ። ምን አርጊ ነው ምትካል? አንቺ ራሽ ምን አርጊ ነው ምትይ? እኔ አላስ አንቺ ቀውስ ነሽ እኮ ቀውስ ነሽ። እኔ ፈርችሻለሁ። በጣም ቀውስ ነሽ። አንቺ ደግሞ ሳይድ እና ያገባሽ ኦሽን እና ያገባሽ ምን ላርግሽ እኔ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 አንቺ የራስሽን እየወጣ ትኖሪም ከባልሽ ጋር አስር ቪዲዮ መስራት ከፈለግሽ፣ እንደ ቪዲዮ ራክሽን መስራት ከፈለግሽ እንደ ማንኛው የሚቱ ወር በስነ ስርዓት አስሪ። አለው መጥቼ እኔስ አግቢው ብዬሽ አለው። እንደ አንቺ እኔ እንታገኛለሽ። እንደ በፊት አውራ አደገሽ ከሰይድ ጋር ነው። አውራ አደገነትሽ ከሰይድ ጋር ነው። እኔ ልጆች እናት ምን ላድርግሽ? ምናምን ባልዘለዝራት ልታመጭ ነኝ እኔ የምታገኘውን ሰው እንዴ እንደ ሰው እናውራ እኔ እንዳንቺ አይደለም ፈታሽ አለው ቃውስ ስለሆነ ምን ምንድነው እንደዚህ የሚያደርግሽ እኔ ጣውንትሽ ነኝ እኔ ጣላትሽ ነኝ ጣውንት እንኳን ጣውንት ነን ምንሽ ነኝ አንቺ አብረሽ የሚሄድ ጅን ያለ ቆይ እኔ ከዚህ በኋላ ስለኔ ታወራላችሁ ወይስ አናት አናታችሁን ብዬ እጄን ለመንግስት ነው ብንገናኝ ምን ልታመጭ ነው ታይኝ እኔ እኔ እንዳንቺ ወጠጣ አይደለሁም። የልጆች አሳዳጊ ነኝ። ደግ ያደረኩኝ እንዳንቺ እኔ እንዳንቺ አይደለም ልባለኝ። እኔ እንዳንቺ አይደለም አንቺ፣ ቀውስ ነች፣ ትፈጠር አንቺ ስርዓት አንቺ ደሞ ከንቺ አናወራ። በተለይ አንቺ እንዳትናገሪ። አታውቂኝ አላውቅሽ እንዴ፣ ምንድን ነው አላውቅሽም? አታውቂኝ አናትሽን ነው የምልሽ በዚህ። እንዴ እንዳታወሩ ከዚህ በኋላ በቪዲዮ ላይ እንዳታወሪ፣ እንዳታወሪ ስለኔ እኔ እኔ ለምን ደታቃላችሁ እዚህ ድረስ እዚህ ቤታችሁ ድረስ ያገኘዋችሁ ውጭ ላይ ምን ምን እንደማረጋችሁ እንድታውቁ ፈልጌ ነው። እሺ ቤታችሁ ድረስ የመጣሁት። ስለዚህ በተለይ አንቺ ከዚህ በኋላ ስለ እኔ ብታወሪ ቤት አይደለም አንቺ ና ያርገ ምን እንደማደርግሽ ነ ማ አሁን አንድና ንድ ስለ እኔ ማውራት ታቆማላችሁ። በተላችሁ ስለ እኔ ማውራት ታቆማላችሁ ወይስ እዚህ ጋዛ አርከፍክፌባችሁ ለኩሻችሁ ልሂድ ወይስ አናት አናታችሁን ልበላችሁ? አዩ ደግሞ ብቻ እንዳልመስላችሁ እሺ። አሁን ግቡ ካልኳችሁ እዚህ ቆራርጠዋችሁ ስጋችሁን በሩብ በሩብ ነው ለውሻ የምሰጥላችሁ እዚህ መኪና ከከፈትኩኝ እንዳታውሩ ስለኔ። እኔም ስለ እናንተ አላወራም፣ እናንተም ስለኔ አታውሩ። ቪዲዮ መስራት ከፈለጋችሁ መብታችሁ ነው። ምንድነው ደሞ የምትገለመው? እናወራም። አሁን ፍቺ፣ ከቤቴ ውጪ። ይቅርታ ጠይቁኝ፣ አንቺም ይቅርታ ጠይቁ። እንደ ሰው ይቅርታ ጠይቃላችሁ ወይስ አናት አናታችሁን ልበላችሁ? በዚህ

በቃ ይቅርታ። እሺ ለነገሩ አንቺ መመታት የምትስፈልጊ አይደለሽም። ፍቻት፣ እንደውም ፍቻት። ተፈትቻለሁ ብለሽ ወራጫለሁ ብትይ በዚህ ሚስማር ይኸውልሽ እንዲህ ነው የምጠልዝሽ ነው ማንግላሽን። በዛ ላይ ደግሞ እንጣጥ እንጣጥ እንዴ ረጅም ሰዓት የታሰረቻት እንደዚህ ናት ማለት ነው። ምን እንደምልሽ፣ በምን ቃል እንደምገልጽሽ እንደምገልጽሽ፣ ማን ብዬ እንደምጠራሽ። እኔያችን አዝዬ ከተማ መዞር ነው የምፈልገው። ንግስቷ ማለት ነው። ትለያለሽ። ጀግና ነሽ። ዛሬ ተገኝተዋል፣ በላያቸው ላይ ሽንታቸውን ለቀዋል። ከዚህ በኋላ አነሳችሁ አላነሳችሁ፣ ተወራጫችሁ፣ ምክንያት አበዛችሁ፣ ምን አላችሁ፣ ምን አላላችሁ፣ ምንም አታመጡም ማለት ነው። ንግስቷ ናት አያችኋታ። ይመናት ብላችሁ ስትጠብቁ መብረቅ የወረደባችሁ ነው የመሰላችሁ ወይኔ፣ ቤተሰብ ማለት ነው። ላይክ፣ ሸር፣ ሰብስክራይ ሰብስክራይብ አድርጉ ሁላችሁም ሁላችሁም። ዛሬ ላይክ ብቻ ዋንኪ ይጠብቃለሁ። የምር ነው ደስታችሁን ማየው፣ የንግስቱ አድናቂዎች ደስታችሁን ማየው በላይካችሁ ነው ዛሬ ማለት ነው። እወዳችኋለሁ። ባይ ባይ።